እኛ መከራ መከራችን አያልቅም። እኛ በየሄድንበት ሁሉ ችግር ነው። ሀቂቃ በጣም ነው የሚያሳዝነው። እንግዲህ እህታችን ከመግቢያው እንደሰማችኋት ጨንቆኛል፣ እየረገጠችኝ ነው፣ አገሬ ሸኝኝ ስላት እንቢ ብላኛለች ብላለች። በጣም ነው የሚያሳዝነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው እያላችሁ በሰላማችሁ ብዙ ተተረፈ ይበልልኝ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ በድጋሚ መጥቻለሁ። ለቤቴ አዲስ የሆናችሁ ቤተሰብ በመሆን ተቀላቀሉ ማለት ነው። እንግዲህ ውድ ቤተሰቦቼ እህታችን ከመግቢያው እንደሰማችኋት ነው። ያው አንዲት እህታችን ሐኪም ቤት ታማ ሄዳ ነው በአጋጣሚ የሆነች ሀበሻ እንደዚሁም ከአሰሪዋ ጋር ሄዳ አግኝታ ተባከሽ ቀረጭኝና ቪዲዮውን ለህዝብ አሰራጭው ታመሚ ያለው ትመታኛለች፣ ትረግጠኛለች። በዛ ላይ ምግብ ይከለክሉኛል የልብ ታማሚ ሆኛለሁ ሀገሬ ማልሸኝ ብላኛለች። ብላት ያችልኝ ደግሞ ቪዲዮ እየቀረጸቻ ሳለ ስማንም ሳጠይቃት ምናምን አሰሪዋ ጠርታት የዋቋርጣ ሄዳ ነበር ና ይህንን ቪዲዮ ደግሞ ለሙቢ ሰታው፣ ሙቢ ይችን ልጅ የምታቋት ብሎ እየተጠያየቀ ቀ ነበር። ብዙ ልጆችም በኮመንት እናቃታለን እናቃታለን እያሉ ነበር። በመጨረሻም የልጅቷ አድራሻ እንግዲህ ልጅቷን ሙቤ ባሰሪዋ ስልክ አውርቷታል ማለት ነው። ያው የራሷ ቁጥር የራሷ መስመርም ባይኖርም ልጅቷ በመጨረሻም እንግዲህ ምን አላህ ስብሀኑ ተአላ ያግራላት ነው እንጂ የሚባለው አይታወቅም። ምክንያቱም እንዴት ሚዲያ ታወቀ፣ እንዴት ተብሎ ያው ችግር ሊፈጥሩባትም ሊችሉ ይችላሉ፣ አይታወቅም። ግን ሙቤ እኔ አጎቷ ልጅ ነኝ ብሎ ነው ያወራት ማለት ነው። ያው ዘመድ መስሎ ነው ያወራት። ሚዲያ ላይ እንደሆነች ሚዲያ ላይ እያወራት እንደነበረ እንዳያውቁ ነግሯታ ለ ልጅቷ ለሱም ደግሞ እንደዛ ነው ያለው። ያው ሚዲያ ላይ እንደሆነ አያውቅም። ምናልባት ስልኩን ተቀብሏት ወይም ደግሞ ላውድ አድርጎት እያዳመጠ ካልሆነ ማለት ነው። ብቻ ለማንኛውም ያው ዞሮ ዞሮ አቋርጬ አቋርጬ እያሉኝ ነው ብላ ያው በመጨረሻ ስታወራ፣ ወይምግ ስልኩ በመሀል ተዘጋው ማለት ነው። ስልኩ ወስተውባት አላውቅም ወላሂ። መጨረሻዋን ብቻ አላህ ስብሀነ ተዓላ ይድረስላት፣ አላህ ይዘንላት ማለት ነው። እንደምንም አድርገን እናስወጣሻለን ከዛ ቤት መውጣት ትፈልጊያለሽ ወይ ሲሏት አዎ ፈልጋለሁ መውጣት እፈልጋለሁ እያለች ነበረ ልጅቷ ግን ደግሞ ያው ሶሻል ሚዲያ ላይ እንዳለች ካወቁ የባሰ ችግር ሊፈጥሩባት ይችላሉ ብዬ ያሰብኩላት ወላሂ ሀቂቃ አይታወቅም አንዳንድ ሰዎች ማለት ነው አላህ ሱብሃነሁ ወተዓላ ያግራላት ብቻ በጣም ነው የሚያሳዝነው ሀቂቃተን ያው እኛ በሄድነበት ሁልጊዜ ያው ብቻ አልሐምዱሊላ ነው አልሐምዱሊላ በየቦታው የሚሰቃዩ እህቶቻችን በጣም አስቸጋሪ ነው፣ ሀቂቃ አላህ ስብሀኑ ታአላ ከእንደዚህ አይነቱ ነገር ይጠብቀን፣ ከመጥፎ ሰዎች፣ ከመጥፎ አሰሪዎች አላህ ይጠብቀን ማለት ነው። በጣም ነው የሚያሳዝነው። ግን ለማንኛውም አድራሻዋ ስለተገኘ ያው እንግዲህ ኤምባሲዎች ተባብረዋት በሰውየው መስመር ማግኘት ይችላሉ ማለት ነው። ኤምባሲዎች ከተባበሩ ችግሩ እኮ የእኛ ኤምባሲዎች ናቸው፣ ደላላዎች፣ ኤምባሲዎች የኛዎች ችግር አለባቸው እንጂ ከተባበሩ የሰውየው መስመር ተገኝቷል። የሰውየው ስልክ ከተገኘ ቀጥታ እሷን ሄደው ማውጣት ይችላሉ ማለት ነው። ግን ያወጧታልን ብዬ ተስፋ አደርጋለሁኝ እንሻላ አላ ስብሀና ታላ፣ እንግዲህ ካለችበት ጭንቅና መከራ እንዲያወጣት ዱአ አድርጉላት ማለት ነው። ሙቤ በመጀመሪያ ቪዲዮ የለቀቀው ያው ልጅቷ የምታውቋት ብሎ ነበረ። ግን በመጨረሻም ልጅቷን እንዴት አድርጎ እንደሆነ አላውቅም ብቻ የአሰሪዋ ቁጥር ተገኝቶ ልጅቷን በአሰሪዋ ስልክ አውርቷታል ማለት ነው። በዛ ሰዓት ግን ደህና እንደነበረች ተናግራለች። በመጨረሻ ያው ሰውየው ስልክ እያወራች ነው አቋርጧት ስልኩን የዘጋው ከዛ በኋላ እንግዲህ ያለችበት ሁኔታ አላህ ስብሐነ ተዓላ ነው የሚያውቀው። እንግዲህ አላህ ይጠብቃት። መቼም እሱን ካወራች እሱም ምናልባት የሆነ በቃ የሆነ ተንኮልም ቢያስቡ ሊፈሩ ይችላሉ። ምክንያቱም ስልኩ ስለታወቀ ሊፈሩ ይችላሉ። ብቻ ኢንሻአላህ ባላ ፍቃድ በኤምባሲዎች በኩል ከዛ ቤት ትወጣለች ብዬ ተስፋ አደርጋለሁ። እህታችንን በዱዓት እርሷት፣ አላ ስብሃኑ ታአላ ካለችበት ጭንቅና መከራ ያውጣት ማለት ነው። ከባድ ነው። ትመታኛ ያለች ስትል ብዙዎች ኮመንት ላይ ለምንድን ነው የምትመችው አንቺ እጅ የለሽም ወይ ለምን አትመቻትም? እኔ ቢሆን ረግጣት ነበር፣ እኔ ቢሆን እንዲህ አድርጋት ነበር፣ እዛው ሞታት ያለው እንጂ ቁጭ ብያ ልደበደብም የሚሉ ብዙ አይነት ኮመንቶች አሉ ማለት ነው። እንግዲህ ያልደረሰበት ግልግል ያቃል ነው የሚባለው። እንደዛ ነው መሰለኝና፣ ያው እንግዲህ በሩቅ ሆኖ ለመፍረት በጣም ቀላል ነው። ግን ቦታው ላይ ያለችው እሷ ናት። እዛው ላይ ያለው ያለውን ነገር እራሷ ናት የምታውቀው ና ምናልባት ያለችበት ሁኔታ ከባድ ሊሆን ይችላል። እኔ መታ ነበረ ብላችሁ ግን አትበሉ። ምንጊዜም ቢሆን ማለት ነው እኔ እናንተ አሰሪያችሁን መታችሁ የት ነው የምትሄዱት? ባይሆን እወጣለሁ እንደምንም ብዬ ራሴን አተርፋለሁ እንደምንም ብዬ ወጥቼ ጣፋለው የሚለው ነገር እንግዲህ ራሳችሁን ለማትረፍ የትም ብላችሁ ብር ብላችሁ ትጠፉ ትችላለ። ግን ደግሞ ግቢ የሚዘጋ ከሆነ እንግዲህ በየቦታው አሁን በየቤቱ ካሜራ አለ። እንደዚያ አይነት ነገር ከሆነ እንዴትም ብላ ትወጣለች። ብቻ ከባድ ነው። ሀቂቃ ብቻ አትፍረዱ እና ኮሜንታተሮች ብዙ ጊዜ ያው ለመፍረጥ እኛ አንደኛ ነን፣ እና እሷ ያለችበትን እሷ ናት የምታውቀው። ማንም ሰው ፈልጎ ወዶ አይደበደብም። አንድ ሰው እናንተ እየሰራችሁ እየለፋችሁ እየደከማችሁ ለገንዘባችሁም ቢሆን ሲደበድባችሁ፣ እንግዲህ ስሜቱን ሁላችንም በቃ እናውቀዋለን። ማስረዳት አይጠበቅም እና በዛ ሁኔታ ላይ ሆናችሁ ዝም የምትሉበት ሁኔታ ያው ከባድ ሁኔታ ላይ ቢሆን ነው ማለት ነው። እሷ ዝም ያለችበት የቻለችበት የራሷ የሆነ ምክንያት ይኖራታል። አላህ ስብሐነሁ ተዓላ ባለችበት ጭንቅና ካለችበት መከራ ያውጣት ማለት ነው እና ለመፍረድ አተቸኩሉ ማለት ነው። አላህ ስብሐነሁ ተዓላ ይደርስላት፣ ዱዓ አድርጉላት እላችኋለሁኝ። ሁላችንንም ደግሞ ከእንደዚህ አይነት ነገር አላህ ይጠብቀን። ሁላችንን በስደት ነው ያለ ነው። ዛሬ ምናልባት ጥሩ ቦታ ልንሆን ነገ እኛም ምን እንደሚገጥመን አናውቅም። እላችኋለሁኝ አላህ ሱብሓነ ወተዓላ ከመጥፎ ሰዎች ከመጥፎ አሰሪዎች ይጠብቀን እና እህታችንም አላህ ካለችበት ጭንቅና መከራ ያውጣት፣ ለሀገሯ በሰላም ያብቃት ማለት ነው። በዱዋ አድሩ ሰዓት በያላችሁበት ሰላማችሁ ይብዛ።